የፕሮግራሙ አዘጋጆች በትንሿም በትልቋም እዛ ላይ በሚሰራው ወንጀል እንደሚጠየቁ እየተናገርኩ ነበር። አዎ ይጠይቃሉ። ረሱል ሰለላሁ አለይሂ ወሰለም ኩልኩም ራዒን ወኩልኩም መስኡሉን አን ራእየቴ ብለዋል። ሁላችሁም ጠባቂዎች ናቸው፣ ያኔ ኃላፊነት አለባቸው። ስለምትጠብቁት ነገር ደግሞ ትጠይቃላችሁ። ያ ኃላፊነት የተሰጣችሁን ነገር ኃላፊነታችሁን ባለመወጣታችሁ ትጠይቃላችሁ። ይሄ ኃላፊነት የነማን ነው? የፕሮግራሙ አዘጋጆች ነው ማለት ነው። የፕሮግራሙ አዘጋጆች እዛ ላይ ስለሚሰራው አቀልሽ ሴትና ወንድ በሙዚቃ ተቀላቅሎ እዛ ተቀላቅሎ ሲጨፍሩ መነካካት ይኖራል። ስልከ መለዋወጥ ይኖራል። በመጥፎ መፈላለግ ይኖራል። ስለዚህ ሁሉ ወንጀል ይሄ ትንሹ ነው አሁን የዘረዘርኩት ማለት ነው። ስለዚህ ሁሉ ከታዳሚዎች ከታዳሚዎች ሳይቀነስ የሰርጉን ፕሮግራም አዘጋጆች ከወንጀሉ ተካፋይ ናቸው። እዛ ላይ ስለተሰራ ወንጀል ማለት ነው። በቃ የራሳችን ወንጀል አልበቃ ብሎ በዛ ሁሉ ሰው ልክ ወንጀል ማፈስ በጣም ከባድ ነገር ነው። ሊታሰብበት ይገባል። የሰርግ ፕሮግራሞች ፕሮግራም አዘጋጆችን በተመለከተ ለሁለት ይከፈላሉ። አንዳንዱ እንደዚህ አይነት ሰርግ እንደዚህ አይነት ይሄ ጭፈራ ሙዚቃ ያለበት ክትላጥ ያለበት ሰርግ ማድረግ አይፈልግም ይሆናል። ሴቲቱም ወንዱም ማለት ነው የሚዳሩት አካላቶች ማለት ነው። ግን በቤተሰቦቻቸው ግፊት ማለት ነው፣ ወይ በአክስቱ ግፊት ሊሆን ይችላል፣ ወይ በታላቅ እህቱ ግፊት ሊሆን ይችላል። ይህን ነገር ያደርጉታል። እንደዚህ ያጋጥማል። ከዚህ ደግሞ ተቃራኒ ደግሞ ቤተሰብ ተው እያለው በግድ ቤተሰቦቹን ጠይቆ የዛኔ ስተር ሀብር እንድከፍሉለት የሰርጉኖች እንድሸፍኑለት እንትን ብሎም ያን ፕሮግራም የሚያዘጋጅ ሰው አለ፣ በተቃራኒው ማለት ነው። በቤተሰቦቻችሁ ግፊት እዚህ ነገር ውስጥ የምገቡ ሰዎች ምንም ቢሆን ቤተሰቦቻችሁ ላለመክተፍ ፈልጋችሁ ሊሆን ይችላል ግን ቤተሰቦቻችሁን ብትካለፏቸው ነው የሚሻለ ቤተሰቦቻችሁ ጋር ብትካለፉ የተሻለ ነው። አላህ ጋር ከመጣላት ማለት ነው። ምናልባት ለዚህ ነገር የምትገፋ እህትህ ታላቅ እህትህ ወይ አክስትህ ውለታው ላለህ ሊሆን ይችላል። ግን አላህ ከዋለላችሁ ውለታ አንጻር ምንም አልዋሉላችሁ ምናልባት በይቃማንታ ሊሆን ይችላል የሰርጉን ፕሮግራም ሸፍናለህ ሊሆን ይችላል። አላህ ለአንተ ስንት ነገር ውሎልሃል ስንት ነገር ውሎልሃል። እስኪ እንደው ከሰውነታችን ክፍል እንኳ ኩላሊትህን አስበው፣ ወይም ኩላሊትህ ቢሸጥ መቶ ሰው በቃማ ሊያመጣ ይችላል። ይሄም ማን የሰጠ አላህ ነው የሰጠ አላህ ከዋለልን ሁለት ዓይናችንን በምድር ሙሉ ወርቅ ቢመጣ አንለውደውም። ይሄ ማን ያለልን? አላህ ነው። አላህ ከዋለልን አንጻር ፍጡሮች ምንም አልዋሉልንም። ስለዚህ ለፍጡር ተብሎ አላህ መታመጽ የለበትም። አንድ ይሄ ፕሮግራም አዘጋጆችን በተመለከተ ነው። ሁለተኛ ደግሞ ታዳሚዎች ማለት ነው። ታዳሚዎች አንዳንዱ እንደዛ አይነት ፕሮግራም ያ እንትም ማለት የማይፈልግ አለ። መሳተፍ የማይፈልጉ ብዙ እህቶች ይኖራሉ፣ ብዙ ወንድሞች ይኖራሉ። ግን ወይ ያገባው ወንድም ሊሆን ይችላል፣ ወይ ዘመድ ሊሆን ይችላል፣ ወይ አንድ ጃዛ ቤት የሚኖሩ ሊሆኑ ይችላሉ። እነሱን ላለማስከፋት ብሎ የሚሄዳሉ። የራሱ ሰርግ ቢሆን እንደዛ የማያደርጉ እህቶች ወንድሞች ግን ሰው ሰርግ ላይ እዛ ላይ የሚጨፈርበት ቦታ ላይ ይሄዳል። ታ የቃቢስት እህቶች ማለት የራሳቸው ፕሮግራም ቢሆን አበደን የማያደርጉት ማለት ነው። ግን እዛ ሰው ፕሮግራም ላይ ሄደው እዛ የሚጨፈርበት ሴትና ወንዱን ተቀላቅሎ ሙዚቃ ያለበት የሚጨፈርበት ሄደው እዛ ፕሮግራም ላይ ይታሀደራሉ ማለት ነው፣ ፕሮግራሙ ላይ ይገኛሉ። ለምን? ከቀረሁኝ ጓደኛ ልትቆጣ ትችላለች። የአክስቴ ሊቆጣ ይችላል። ሊቆጣ ትዳር በመሰረቱ ትዳር ይሄ ማለቴ ጥሪ በቃ ይሄ ማንኛውም ግብዣ ማለት ነው፣ ሰርግን ጨምሮ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ኢዛ ዱዕያ አህዱኩም ፈልዩጅብ። አንድ ሰው ከተጠራ ሰርግም ሊሆን ይችላል፣ ሌላም ወሊማ ላይ ሊሆን ይችላል። ከተጠራ መሄድ አለበት ጥሪ ማክበር አለበት። ግን ወንጀል ያለበት ከሆነ መሄድ የለበትም። ዑለሞች ምን ይላሉ? ያን የሚሰራ ወንጀል ማስቆም የሚችል ከሆነ ይሄድ ይላሉ። ማስቆም የምችል ከሆነ ያን ይህን ፕሮግራም ለምናዘጋጃችሁ ለምን ተቀላቅላችሁ ትጨፍራላችሁ እዛ ውስጥ የምትይ ከሆነ ሄጂ፣ ወንድም ከሆን ሂድ። ግን ይቻላል ወይ ስለዚህ በቃ ያን እዛ የሚሰራ ወንጀል ልናስቆመው ማንችል ከሆነ መሄድ ግደታችን አይደለም። ወንጀል የሌለበት ፕሮግራም ከሆነ የመሄድ ግደት አለብን። ካለስ አማ እናስቆመው ከሆነ መሄድ የለብንም። ይሄ የዑለሞች ፈተዋ ነው። ሰውን በቃ ላለማስከፋት ብለን አላህና እንመፀው። ታዳሚዎችም ሆነ ፕሮግራም አድራጊዎች ማለት ነው ታዳሚዎች በቃ ቢያንስ አንቺ ይቆጣሉ ብለሽ የምትሄጅበት ፕሮግራም እነሱ አይ ለዚህ ይሄ ፕሮግራም መሳተፍ የማይፈልጉ ለእነሱ አይመጥናቸውም፣ ብለው አላህ የሚወደው ፕሮግራም አላዘጋጁም። አንቺ ታዲያ ስለምን ለመሄድ ትገደጃለሽ? ተዩ፣ ይቆጡ። ሰው ይቆጣል ተብሎ አላህ አይታመጽም። ለዛ ነው ረሱል ሰለላሁ ዐለይሂ ወሰለም መኔል ተመሰ ሪዷላህ ቢሰኸጢ እናስ

ሰኺጦ አላሁ አለይሂ አላህ በሱ ላይ ይቆጣበታል። ወአስከጡ አለይሂ እና ሰዎችም በሱ ላይ እንዲቆጡበት ያደርጋል። በቃ ረሱል ሰለላሁ አለይሂ ወሰለም ይህን ያስተማሩም፣ በቃ የሰዎችን ልብ የሚገለባብጠው አላህ ነው። ሰው ይወደናል ብለን አላህን ስናምፀው፣ አላህም ይጠላናል ሰዎችም እንዲጠሉን ነው የሚያደርገው። ስለዚህ እንደዚህ አይነት ፕሮግራም ላይ ሰዎች ይቆጣሉ ብለን መሳተፍ የለብን። እንሻላህ ክፍል ሶስትን የመቀጠል ይሆናል። እንዳይረዝም እዚህ ላይ ያቆማለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።